ሰላም እንዴት ናችሁ ውድ የሁሉ ቲዩብስ ቤተሰቦች፣ ይህ ሁሌም ታማኝና ፈጣን መረጃን የምታገኙበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑን። ህዳር 4 2018 ዓመተ ምህረት ሚስቱንና ሌላ ሁለተኛ ግለሰብ የገደለው ወንጀለኛ ህዳር 18 2018 ዓመተ ምህረት በቁጥጥር ስር ውሏል። የአዲስ አበባ ፖሊስ ባደረገው ከፍተኛ ክትትል የሁለት ሰዎችን ህይወት በማጥፋት ተሰውሮ የነበረ ግለሰብን ከአማራ ክልል ሰሜን ሸዋ ዞን ሞላሌ ከተማ ተደብቆ እያለ በቁጥጥር ስር አውሏል። ተከሳሹ ያውቃል ቢያዝን በጉለሌ ክፍለ ከተማ ወረዳ 06 ወይዘሮ ሐመልማል ዓለም ነህ የምትባል ባለቤቱን ህዳር አራት ቀን 2018 ዓ ም ጠዋት አራት ሰዓት አካባቢ ነው። ይሄንን ወንጀል የፈጸመው ከሌላ ወንድ ጋር ትደባወያለች በሚል ቂም በቀል ተነስቶ አንገቷን በማነቅ ህይወቷንም አጥፍቷል። ከባለቤቱ ግድያ ከአንድ ቀን በኋላ ህዳር አምስት 2018 ዓመተ ምህረት ተከሳሹ ከዚህ ቀደም በሚፈጠረው ጸብ ያሸማግል የነበረውን ጎረቤቱን አለባቸው አየለ የሚባልን ግለሰብ በመጠርጠር በጠመንጃ ስምንት ጥይቶችን ተኩሶ ህይወቱንም አጥፍቷል። ፖሊስ የጎረቤቱን አስክሬን ከወንጀሉ ስፍራ ካነሳ በኋላ በአካባቢው በሰበሰበው መረጃ መሰረት የተዘጋውን ሟች ባለቤት መኖሪያ ቤት ሲከፍት የወይዘሮ ሃመልማል አስክሬንም ተገኝቷል። መርማሪዎች አስፈላጊውን የሰውና የኤሌክትሮኒክስ መረጃን በመጠቀም ተጠርጣሪውን ሲከታተሉም ቆይተዋል። ግድያው ከተፈጸመ ከጥቂት ቀናት በኋላ ህዳር 18 2018 ዓ ም ተጠርጣሪው ተደብቆበት ከነበረበት ሞላሌ ከተማ ውስጥ በቁጥጥር ስርም አውሏል። ፖሊስ ግድያውን የፈጸመበትን መሳሪያም አብሮ ለመያዝ ችሏል። አሁን ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ በተጠርጣሪው ላይ ምርመራ በማጣራት ላይ ሲሆን፣ በቀጣይ የህግ ሂደት ተጠርጣሪው ለፍርድ ይቀርባልም ተብሏል። ምንጭ የአዲስ አበባ ፖሊስ ጠቅላይ መምሪያ